ነው። ኒስ በዚሁ አጋጣሚ ያው ብዙ የብልጽግና ወንድም እህቶቻችን ከአማራ በላይ አማራ ሆኖ ዛሬ መጥተዋል። ያው ምክንያቱ ይገባናል። ዱላው ነው ዱላው ከበድ ሲል ብሔርም ጾታም እናስቀይራቸው ይመስለኛል፣ ወደፊት ማለት ነው። ለማንኛውም አንድ የአማራ አባባል አለ። ለአንበሳ አይመትሩ ለብልህ አይመክሩ ይባላል። ለፋኖ ማንም ሰው መምከር አይችልም። ኦኬ ለአንበሳ ሳር ካልበላህ እያልክ ብታስቸግረው አንተን ነው የሚበላህ። ስለዚህ በዛ መልክ ባትሄዱ መልካም ነው ማለት ነው። ለአንበሳ ስጋ ነው የሚበላው ስጋ ነው የምታቀርብለት። ሳር ይዘህ ብትቀርብ አንተን ነው የሚበላህ። እና አሁን እናንተ ሳር ይዛችሁ ነው እየመጣችሁ ያላችሁት። ሌላም የራስ ቅቤ አይበላም ተብሏል፣ ለው ተነጥሮ ይበላል። የሙያ ጉዳይ ካልሆነ እና ሀሳቡ በሴት መነሳቱ ደግሞ ስለገረመኝ ነው። ለማንኛውም ወደ ሀሳቤ ለመምጣት አማራ ክልል ዝረፉ ዝረፉ ተብሏል ተብሏል። ዝረፉ ሳይሆን ንብረታችን እያስመለስ ነው ላለፉት 50 ዓመታት እና በ27ቱም በአሁኑም ሰባት ዓመት የአማራ ሕዝብ ከበጀት በታች ተደርጎ በጀት ሳይሰጠው በድህነት ውስጥ እንዲማቀቅ ተደርጓል። ያለፉት አራት ዓመት በላዩ ላይ ነው ጦርነት የተደረገው። የወሎ የሸዋ አካባቢዎች በጦርነት ምክንያት ወድመው በአጠቃላይ እስከ ሁለት መቶ ቢሊዮን ብር የሚያስፈልግ ምንድን ነው ሪስትራክቸሪንግ፣ የበጀት ሪስትራክቸሪንግ እንደሚያስፈልግ መንግስት ራሱ አስጠንቶ በፊት ከዋት ጋር በተጣላ ጊዜ ሲደሰኩርበት የነበረው ፕሮፓጋንዳ ነው። ሁላችንም እናስታውሳለን። እንኳን ሁለት መቶ ቢሊየን ብር አስር ሚሊየን ብር እንኳን አልሰጥም። ስለዚህ የአማራ ህዝብ የራሱን ንብረት ነው የሚቀበለው። ብዙዎች የሚረሱት የአማራ ህዝብ ከፍተኛ ቁጥር ያለው በኢትዮጵያ ሪሶርስ ላይ ትልቅ ሴይ ያለው የአባይ ግድብ ባለቤት የሆነ ማህበረሰብ ያማ አካባቢውም ባለቤት የሆነ ማህበረሰብ መሆኑን ብዙ ሰው ይረሰዋል። ስለዚህ ከራሳችን ሼር ላይ 600 ቢሊዮን እንደውም በጣም ትንሽ ነው። ይህ ሪሶርስ ከጠላት ኃይል ላይ ከብልጽግና ኃይል ላይ መውሰድ ምንችልበት ነው። በነፃም ደግሞ እየወሰድ ነው አይደለም፣ እየሰራን ነው እየወሰድ ነው ያለ ነው። ታግለን ነው እየወሰድ ነው ያለ ነው። አሁን ትልቁ ልዩነት በነፃ ውጪ ታጋይና አምባገነን መንግስታት መካከል የጭንቅላት ልዩት ነው። እኛ ትግሉ ሲጀመር አምስትና ስድስት ክላሽ ይዘን ትግል ጀምረናል። አሁን ያለንበትን ማየት ይቻላል። ከመንግስት ባልተናነሰ ቀላል መሳሪያዎችን እኩል ታጥቀናል። ያ የልፋታችን ውጤት ነው። ይህን ያመጣው የጭንቅላት ልዩነት ስላለን የአማራ ታጋይ ዝም ብሎ አሁን እዚህ አብዛኛው ለመበሻሸቅ ነው ትግል የሚመስለው። እኛ እንደዋን አማራም ወደ ትግል ስንገባ ኦሮሞን ለማብሸቅ ብልጽግናን ለማብሸቅ ምናምን አይደለም ህዝባችንን ለመጥቀም ብቻ ነው የገባ ነው። ህዝባችንን ባይሁ ኮር ባይክሩክ እንጠቅመዋለን። ሪሶርሶቹን የሚያገኝበት ህሉና ትግሉ የሚያጠናክርበት እያንዳንዱን ነገር አዘርት የሚያደርግበትን ትግል ነው። አማራ ክልል 600 ቢሊዮን ብር ገብቷል። 600 ቢሊየን ብር ኦኬ። የብልጽግና መንግስት እኮ የኤርትራን አሰብን እወስዳለሁ ቢኮዝ ሪሶርስ ነው ፋይናንሻል ጌን አለው ብሎ እኮ አስቦ እኮ ሰው ሀገር ሳይቀር ይሄዳሉ ብሎ እኮ እንቅስቃሴ ውስጥ ያለበ መንግስት ነው። እኛ ክልላችን ውስጥ ሊያውም የራሳችን ገንዘብ ሊያውም ደግሞ የራሳችን የሆነ ሁለት መቶ ቢሊዮን ብር በጀት ሪስትራክቸሪንግ የሚያስፈልገው ክልል ስድስት መቶ ቢሊዮን ብር ይዘ አቅም በአቅባቢስ ወታደር ይዘ ከላከው የስ ስንችል በሽመል፣ ካልቻልን፣ በክላሽ ካልቻልን በድሽቃ መተን እንቀበለዋለን። ይሄ እንደ አንድ የአማራ ፖለቲካ ቲንክ ታንክ እዚህ ላይ ቤዝ ያላረገ ትግል የማናረግ ከሆነ ኪሳራ ነው። ሶ እስካሁን በፌዝ ነው የመጣን። የመጀመሪያው ህዝቡ ማነሳሳት ነው። በደሉን ተናግረናል፣ ሰልፎች ወጥተናል፣ ያንዳንዱ ሰርተናል። ህዝቡ ተነቃቅቷል። ሁለተኛው የአማራ ትግል የሚመስላቸው የብልጽግና ሰዎች እንደውን እስከ አዲስ አበባ ድረስ እንደ ህወሓቱ ጦርነት እየተጫረሰን አዲስ አበባ ምንገባ ነው የሚመስላቸው። እንደሱ የምታስቡ ከሆነ አይ ቲንክ በጭንቅላት እኩል እንደሆነ ታምናላችሁ ማለት ነው። በጣም በሚያሳዝኑ ሁኔታ የአማራ ታጋይ በጭንቅላት ሁላችሁንም ይበልጣል ስለሚበልጥ በውጤቱ እየታየ ነው። እንዴት እንደምንገባ አታውቁም። ግን እናንተ በምታስቡት በጣም የተጋነነ ጦርነት ግን አንገባም። እንዴት እንደምንጥላችሁም እዚህ መዘርዘር አያስፈልግም። ብዙ ከባድ አይደለም። አሁን የመከላከያ ሰራዊት እጅግ የተሰላቸ መዋጋት የማይፈልግ የሀብት ችግር ያለበት የገንዘብ ሰቀቀን ያለበት ነው። ኮዝም የለውም ይህን ኃይል አፍረክርኮ መሄድ ብዙ ከባድ አይደለም፣ መልሰን ስለምናደራጀው ኢትዮጵያ አድርገን እንገነበዋለን። ሰራዊቱን ማለት ነው፣ ብልጽግና ሰራዊት ወደ ኢትዮጵያ ሰራዊትነት ስለምንቀይሩ። ስድስት መቶ ቢሊዮኑን ግን ማህበረሰባችን እንዴት መካፈል እንዳለ ቅድም አንስተዋል። ትጥቅ እንዴት ታስፈታላችሁ? አናስፈታም። የሚመጣው የአማራ ክልል ህገመንግስት መንግስት የአማራ ህዝብ በህግ እንዲታጠቅ የሚፈቅድ እንዲሆን ነው የምንፈልገው ክልል ህገ መንግስት ቢያንስ ቢኮዝ ማህበረሰባችን ራሱን ከመጠበቅ ጋር ከመሳሪያ ጋር የተቆራኘ ባህል አለው። ሰው ያንን ባህሉን የሚያከብር ነው። ለምሳሌ ወደ አሜሪካ ብትሄድ መሳሪያ በህግ የሚታጠቁ አካባቢዎች አሉ። ላለመታጠቅም ጥረት የሚያደርግ ደግሞ ይሄ ዲሞክራቱ እንቅስቃሴ አለ። ሰው ይሄ ዋና አማራ እንዲያውም ራሱ ፐብሊሽ ያደረገው የህገ መንግስት ምንድን ነው የውይይት ዶክመንት አለ። እዛ ላይ አይ ቲንክ አስራ ምናምነኛው አንቀጽ ይህንን ያውጃል። መሳሪያ ማህበረሰቡ እንዲታጠቅ ነው። አሁንም የአማራ ህዝብ አስመዝግቦ ታጥቋል። የተሻለ መሳሪያ ይኖረዋል። የሚሸጠውም መሳሪያ መኖር አለበት፣ ቢኮዝ ሀብት ስለሆነ ማለት ነው። ማህበረሰብን ማዳን ማለት ዝም ብሎ እንደ ህወሓት ሄደ ተማገድና ከዛ በኋላ በድህነት ስንዴ ለምን አይደለም እያንዳንዱ ባይዘወይ በዚ አጋጣሚ በጦርነት ሀገራቶች ብዙ ሪሶርስ ያከማቸው ሀገራቶች አሉ። ወደ ሶቪየት ቼችኒያ ምናምን ዛሬ ድረስ የሚሸጡት መሳሪያ በኮልድ ዋር ፖስት ኮልዋር የሰበሰቡትን መሳሪያ ነው። ስለዚህ ይሄ ሀብት ምንጭ መሆኑን አንዘነጋም። ዓለም አቀፍ ተሞክሮችንም አይተን ነው። ሶ በዛ ላይ ትግላችን ያፋጥነዋል። አሁን የብልጽግና ሰራዊት የአማራ ክልል ውሃ ነው፣ ሐይቅ ነው። ወታደሩ ደግሞ ጠላቱ ነው። የመጣው ወታደር ደግሞ አሳ ነው። ማህበረሰባችንን አሳውን አጥምዶ እንዴት መብላት እንዳለበት የግዴታ የእያንዳንዱ ቲንክታንክ ግሩፕም የፋኖ አመራሮች ሌሎቹም ተመካክለው የሚሰሩበት ስራ ነው የሚሆነው። የአማራ ህዝብ እያደረገ ያለው አሳውን አጥምዶ እየበላ ነው። ቢኮዝ ብዙ አሳ ውሃ ውስጥ እስካለ ድረስ አሳው ዝም ብሎ እንዲኖር መፍቀድ የለብም ግፍም ነው አይደል? ስድስት መቶ ቢሊዮን ብር ክልል ውስጥ ተዝረክርኮ ኮዝ የለው መከላከ ባይዘዌ ይሄ መሳሪያ አሁን በብልጽግና ሰራዊት እጅ ቢሆን ንጹሀን ነው የሚገደሉበት በፋኖ በአማራ ህዝብ እጅ ቢሆን ነገ ሀገር ነው የሚጠበቅበት። መከላከያ ሰራዊቱ በስነ ስርዓት የሚያምነው ነገር ቢኖር እነሱ ከያዙት ከነሱ ተቋም በተሻለ ፋኖ ኢትዮጵያዊነት ያለው አገር ጠባቂ እንደሆነ ያውቃሉ። አማራ እጅ ያለ መሳሪያ አገር የሚገነባ እንጂ አገር የሚያፈርስ አይደለም። አገርን ከብዙ ነገር የሚከላከል ነው። ይሄን ጠንቅቆ ያውቁታል። ሶ ባንዲራውን እኮ ማየት ነው። ሁሉንም ማየት እኮ ነው። አማራ ወታደር ይዞት የሚሄደው ባንዲራ አባቶቻችን ያያቶቻችን ሶስት ሺህ ዓመት የኖርንባትን ኢትዮጵያ የሚያከብር ባንዲራ እንጂ ዛሬ ወያኔ ወያኔ የሚሉ ሰዎች እኮ ወያኔ የሰጣቸውን አንባሻ ባንዲራ እኮ ተሸክመው እኮ ነው ሰራዊታቸው የሚንቀሳቀሰው። ሰ የአማራ ህዝብ እያረገ ያለው ክልሉ ውሃ ነው። እኛም እየመከርን ያለ ነው። ሀይቅ ነው። ስድስት መቶ ቢሊዮን ብር አለ። ያ ደግሞ አሳው ነው። አሳውን አንድ በአንድ እያጠመደ እንዲበላ እያንዳንዱን አሳ ይወስድ። ኦኬ። ያ የሚቀጥሉ ተጠናክሮ የሚቀጥሉ ለብልጽግና በኩል በኩል ያለው ለቅሶ ምክር ቀስ በቀስ ያው እየተረዱት ይመጣል። እንግዲህ የእናት ሞትና ምናምን ሲረዱት መጀመሪያ ይከብዳል። የአይነት ስሜት ስላለው ያው እያንዳንዱ አማራ እንዲረዳቸው የፓኒክ ፌዝ ላይ ነው ያሉት። አራት ኪሎ ስንገባ እንግዲህ አላውቅም፣ ጨርቅ የሚጥል ካለን ልብስ ካሁን እናዘጋጃለሁ ማለት ነው ታንኪ